አሰላሙ አሌይኩም ራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ የዩትዩብ ተመልካቾቼ በሙሉ ሰላማችሁን ያብዛለኝ። እኔ ጋ ሁሉ ሰላም ነው አልሐምዱሊላ። ዛሬ ደግሞ የሳምቦሳ አሰራር ይዤላችሁ መጥቻለሁ ማለት ነው። እኔ እንደምሰራ እንደ ቤቴ ማለት ነው። ሳምቦሳ እጄ ነው ይሄ ይመስላል። እዝጋ ደግሞ ለሐም መፍሩም አለኝ ማለት ነው፣ የተፈጨ ስጋ ማለት ነው። እዝጋ ሽንኩርት አለኝ እዚህ ደግሞ ነጭ ሽንኩርት አለኝ። አድቅቅ ጨምረዋለሁኝ፣ በኋላ ላይ ያሳያችኋለሁኝ። እዚህ ደግሞ ኩዝበራ ቦግዶነስ፣ እንዲሁም በሰላክደር የሚባለው ማለት ነው። ባሮ ሽንኩርት፣ ኩዝበራ ቦግዶነስ የሚባለው ማለት ነው አለኝ። ወደ አሰራሩ እንሄድ። ያው አሁን እዚህ ሽንኩርቴን አድርግ ያለሁ ማለት ነው። እየቁላላ ሆይ ነው አልምቼ ብለ ዘ ሳልቀርበላቸው ይህ በዚህ መልኩ እያቁላላሁ ነው ማለት ነው። ነጭ ሽንኩርት ጨመርኩኝ ማለት ነው። አጥቅቄ ጨመርኩኝ። በማጥቀቂያ አለው አደለ? ማጥቀቂያ በእሱ ሰውነትን እየጨመርኩት እዚህ ጋር ትንሽ እየታወቁ ያው ጣዕም ይሰጠዋለን ነው። ካሮት ነው ያደረኩበት። እናንተ የተለያየ ኩድራም ካላችሁ ማድረግ ትችላላችሁ ማለት ነው። ይሄ ፍሬዘር የሚቀመጠው ካላችሁ መጨመር ትችላላችሁ፣ ይቻላል። ይሄ ጨመርኩኝ ማለት ነው። ይህም ተግበራው ቦግዶኖች ተከላፍደር ታሪኬ ጨመርኩት ማለት ነው። እዚህ ጋር የጨመርኩት ከሙን ነው። ከሙንና ፍልፍል አፋዶ ፍልፍል አፋዶ እኛ ጋር ከሙንና ፍልፍል አፋዶ ብቻ ነው የሚወዱት። ሌላ ባህራት ነገር አይደረግም። እዚህ ጋር ደግሞ ማጊ ነው የጨመርኩት። ጫው ትንሽ እየጨመራለሁ። ማዚ ይሰራለሁ። ጫው ትንሽ አሁን በቃ በቃ ወደ አሰራሩ የምንሄደው ወደ መጠቅለሉ ማለት ነው ይሁላችሁ። ሳንቡሳችንን በዚህ መልኩ መጠቅለል ልንጀምር ነው ማለት ነው። በዚህ እያደረግን ወደ መጠቅለል ደረጃ እንደርሳለን ማለት ነው። እንደዚህ እያደረግን መጠቅለል ነው እና ያመጡት፣ ወፍራም ነው ሊጡ፣ ስስ አይደለም እና የሆነ ይሰባበራል። እንግዲህ እስኪ እስከ መጨረሻው ተከታተሎኝ። ወፍራም ነው ሊጡ በጣም ማለት ነው። መርጠዋ አላመጡትም።

ይሄ እንግዲህ ዱቄትና ውሃ አርጌ ነው የበጠበጥኩት። ማጣበቂያ ማለት ነው፣ ሌላ ነገር እንዳይመስላችሁ። ስፍራ ደግሞ እንትናችሁን ሸፈን አለባችሁ፣ የምትጠቀልሉትንም ሆነ ያልተጠቀለለውንም ሆነ መሸፈን አለባችሁ፣ እንዳይደርቅ ማለት ነው። ሽፍን እያደረጋችሁ ነው ማድረግ ያለባችሁ ማለት ነው። ያው ታውቁታላችሁ፣ የረመዳን ወቅት እኔ ለራሱ ቶሎ ቶሎ ነው እንደምታወት፣ ቶሎ ቶሎ ነው የምጠቀልለው

ይሄ በዙ መልኩ እንግዲህ እኔ ጠቅልዬ እጨርሻለሁኝ ማለት ነው። እስከ መጨረሻው ተከታተሉኝ። ሲያው ስጠብስ ደግሞ እንገናኛለን ማለት ነው።